ሰላም ቤተሰቦች፣ በዛሬው ቪዲዮ ለከንፈራችን መድረቅ፣ መሰነጣጠቅ፣ መጥቆርና መበላሸት ምክንያት የሆኑ ሰባት ተግባሮችን እስከነ መፍትሄው እነግራችኋለሁ። አብራችሁኝ ቆዩ። አንደኛ ከንፈርን መላስ። ዋነኛ ከንፈራችንን ከሚያበላሹ ነገሮች ውስጥ ምራቅ አንደኛው ነው። ምራቃችን ውስጥ ያለው ኢንዛይም ከንፈራችንን የማድረግ የመሰነጣጠቅና የመላጥ ባህሪ አለው። ታዲያ ከንፈራችንን ስንልሰው ምራቃችን ከከንፈራችን ላይ ሲተን ኢንዛይሙ ቆዳችንን ይሰነጣጥቀዋል። ስለዚህ ከንፈርን ከመላስ ይልቅ ሲደርቅብን ቫዝሊን ወይም ግሎስ ብቻ መቀባት አለብን። ሁለተኛ ኤክስፎሌት አለማድረግ የከንፈር የሞተ ቆዳ በአግባቡ ካልተነሳ ከንፈራችን ሻካራና የተሰነጣጠቀ ይሆናል። እንዲሁም የምንቀባው ማለስለሻ በደንብ አይዘልቅም። በተመሳሳይ ደግሞ ከንፈርን ከልክ በላይ ኤክስፖዌት ማድረግ ከንፈራችን እንዲቆስልና እንዲጠቁር ስለሚያደርግ ኤክስፖዌት ስናደርግ በጣም ጥንቃቄ ማድረግ አለብን። ሶስተኛ፣ ቀዝቃዛ አየር ሲኖር ማለስለሻ ለመቀባት ቀዝቃዜና ንፋሳማ አየር ሲኖር በአግባቡ ማለስለሻ ለመቀባት የከንፈር የሞተ ቆዳን ከልክ በላይ ያደርቃል። ሰሞኑን ያለንበት አየር ቀዝቃዛና ቆዳን የሚያደርቅ በመሆኑ በተለይ ጠዋትና ማታ በደንብ አዝሊ መቀባት አለብን። አራተኛ ከንፈርን የሚያደርቁ ሊፕስቲኮችን ማዘውተር በውስጣቸው ቆዳን የማያለሰልሱ ግብዓቶችን የያዙና ማት ወይም ደረቅ የሆኑ የከንፈር ማለስለሻና መዋቢያዎች ማዘውተር ከንፈራችን ያጠቁረዋል እንዲሁም ይሰነጣጥቀዋል። የምንቀባውን ፕሮዳክት መምረጥ እንዲሁም ቀድሞ ከንፈርን በቫዝሊን ማለስለስ በጣም አስፈላጊ ነው። አምስተኛ ተቀብተን የዋልነውን ሊፕስቲክ አጥፍተን ማለስለሻ አለመቀባት። ማንኛውንም አይነት ሊፕስቲክ ተቀብተን ከዋለን በኋላ አጥፍተን ማለስለሻ ለመቀባት ከንፈራችን እንዲሰነጣጠቅና እንዲደርቅ ያደርጋል። ስለዚህ ማታ ማታ ላይ ፊታችንን ስንታጠብ የተቀባነው ሊፕስቲክ አብረን አጥፍተን ማለስለሻ መቀባት አለብን። ስድስተኛ፣ የሞተ ቆዳችን በጥፍራችን መላጥ። የሞተ ቆዳችን በእጃችን ለማንሳት መሞከር ከንፈራችን እንዲቆስል፣ እንዲደማ ኢንፌክሽንና ጠባሳ እንዲፈጠር ያደርጋል። የሞተ ቆዳችን ማንሳት ስንፈልግ በስክራብ ወይም በጥርስ ብሩሽ አንስተን ማለሰሻ መቀባት አለብን። ሰባተኛ በቂ ውሃ ለመጠጣት በቂ ውሃ ለመጠጣት ከንፈርና አፍን በማድረግ የቆዳ መሰነጣጠቅ እንዲሁም መጥፎ የአፍ ጠረንን ያመጣል። ስለዚህ በቀን ውስጥ ሁለት ሊትር ውሃ መጠጣት ከንፈራችን ሃይድሬትድ እንዲሆንና እንዳይደርቅ ይረዳል።